የጽዱ ኢትዮጵያን ንቅናቄ በማስመልከት በማዕከላዊ ኢትዮጵያ ክልል ውይይት ተከናውኗል። በዚህ ውይይት ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ጽዱ ኢትዮጵያን ለመፍጠር የአመለካከት ለውጥ ሊመጣ ይገባል ብለዋል። ርዕሰ መስተዳድሩ ይሄ ለውጥ እንዲመጣ ማስተማርና ግንዛቤ መፍጠር ያስፈልጋልን ያሉት በግለሰብ ደረጃ መቆሸሽ ነውር ተደርጎ መወሰድ አለበት ያሉት ዶክተር እንዳሻው ጽዳትን በሌላ በኩል የዘመናዊነት ማሳያ ማድረግ ይገባል ብለዋል። ፎከስ ኤሪያ ማስተማር የሚያስፈልግን ገበያዎች የቆጪ ገበያዎች የሚባሉ አሉ። ማታ ማታ ላይ አገልግሎት የሚሰጡ ገበያው ከጨረሰ በኋላ አካባቢ መጠረቅ መቻል አለበት። አይደለም መጠረቅ፣ መጽዳት፣ መደቦቻቸው መጽዳት መጠረቅ መቻል አለባቸው። በእለቱ ሲገበያዩ የነበሩ ተረፈ ምርቶች መነሳት መቻል አለባቸው። ሁለተኛው ትምህርት ቤት አካባቢ ነው፣ በርካታ ሰው የሚንቀሳቀስበት። ሦስተኛው የእምነት ተቋማት አካባቢ፣ እምነት ተቋማት ውስጥ ብቻ ሳይሆን ውጭም ነው መጽዳት ያለበት። አደባባዮች ማጽዳት ይቻላል፣ ሁልጊዜ ንጹህ መሆን አለባቸው አደባባዮች። ግን አደባባዮች እንግዳ ሲመጣብን ነው እኮ የምናጸዳው። ዛሬ ለዚህ መድረክ አንወሻሽ። ከተሞችን አረንጓዴ ማድረግ ሂደት ላይ ገና ብዙ መስራት ይጠበቃል ነው ያሉት ርዕሰ መስተዳድሩ። ጽዳትን እምነት በማድረግ ወደ ባህል መቀየር ያስፈልጋል። ለዚህም ተከታታይነት ያለው ስራ ይጠይቃል ነው ያሉት። በጽዳት ሞዴል የሆኑ ከተሞችን መፍጠር ተችሏል ያሉት በምክትል ርዕሰ መስተዳድር ማድረግ የከተማና ኢንዱስትሪ ዘርፍ አስተባባሪ የክልሉ ከተማ ልማትና ኢንዱስትሪ ቢሮ ኃላፊ ስንታየ ወልደ ሚካኤል ቆሻሻን ሪሳይክል በማድረግ ሌላ ሀብት መፍጠር መቻሉን አንስተዋል። በከተሞች አካባቢ በመደበኛነት የጽዳት ዘመቻ ይከናወናል ነው ያሉት። የአካባቢ ብክለት ላይ ተጨማሪ ችግር እየፈጠረ ያለው ጉዳይ የፖለቲካ ብክለት እንደሆነ ያነሱት የክልሉ መንግስት ዋና የመንግስት ተጠሪ ዶክተር ዲላ ሞቶሬ የሐሰት መረጃ በማሰራጨት ፖለቲካዊ ብክለት እየተፈጠረ በመሆኑ የሲቪል ተቋማትና ሚዲያዎች ይህንን መመከት ይገባቸዋል ብለዋል። የተሳሳቱ መረጃዎች በመንግስታችን፣ በፓርቲያችን በተለያዩ መልኩ ኢንተርናሽናል ኮሚኒቲ የሚያውቀ መረጃ በተዛባ መልኩ ዲፋሜሽን ማለት ነው። ዋ ፖለቲካል ፖሊሽ የምንለው እሱ። ሁለተኛውን የሐሰት ፕሮፓጋንዳዎች የመንግስታችን ባለፉት ዓመታት በአካባቢ ጉዳይ ላይ ታምር ነው የሰራ ነው ኛ ስለማናውራ ይህንን በሌላ መልኩ ተርግሞ ለራሳቸው ፍጆታ እንድጠቀም የተሰራውን እንዳልተሰራ እያየ እንዳላየ የምናገር ፖለቲካል ፖሊሽኖች አሉ። ሌላው በሀገራችን ኢቨን በአለም ላይም ዴሞክራሲ ተቋማት አሉ። ደረሮ ዴሞክራቲክ ኢንስቲቱሽን ኢንቫይሮንሜንታል ማኔጅመንት ለሚኖረው ቀላል አይደለም። ሲቪል ሶሳይቲ ሚዲያ፣ ሊነሱ ማለት ነው ቀላል አይደለም። በነዚህ አካባቢ ላይ አንዱ ሚዲያ ከሰዓት በኋላ ሌላ ነው። አንዱ ሚዲያ ከሰዓት ከጠዋት የሚያወራው ሌላ ከሆነ ማለት ነው ብስም ክበት ከአንቺ ነው መስሪያ ቤት መረጃ የወጣው በሱ ፐርሰፕሽን ነው ባለው እምነት ነው የተነት ነው እንጂ ፋክትም ወስዶ አይደለም ማለት እነዚህ የዲሞክራቲክ ተቋማት በእንደዚያን ጉዳይ ላይ የጋራ ገጽ ላይ የመምጣት ጉዳይ ያለመምጣት ፖለቲካል ፖሊሽን ያመጣል ማለት ነው። ይህኛው የጽዱ ኢትዮጵያ ንቅናቄ መርሃ ግብር በክልሉ ለሁለተኛ ጊዜ የተደረገ ነው።